አርሲ ዞን የተፈጸመውን ግድያ እንግዲያ በጽኑ አወገዙም። መንግስት የዜጎችን የመኖር ዋስትና የመጠበቅ ዋነኛ ኃላፊነቱን እንዲወጣም ጠይቀዋል። ዝርዝሩን እንደሚከተለው ይቀርባል። ቋሚ ሲኖዶስን ጨምሮ የሃይማኖት ተቋማትና የፖለቲካ ፓርቲዎች በምስራቅ አርሲ ዞን የተፈጸመውን ግድያ በጽኑ አወግዙም። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ቋሚ ሲኖዶስን ጨምሮ የሃይማኖት ተቋማትና የፖለቲካ ፓርቲዎች በኦሮሚያ ክልል ምስራቅ አርሲ ዞን ውስጥ በሚገኙ ሰላማዊ ሰዎች ላይ የተፈጸመውን ግድያ በጽኑ አውግዘዋል። መንግስት የዜጎቹን የመኖር ዋስትና የመጠበቅ ዋነኛ ኃላፊነቱን እንዲወጣም ጠይቀዋል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ቋሚ ሲኖዶስ ትላንት ጥቅምታ 2018 ባወጣ መግለጫው መግለጫ በኦሮሚያ ክልል ምስራቅ አርሲ ዞን አስተዳደር በጉና በመረርቲ በሸርካና በሆሎን ቆዋቢ ወረዳዎች ውስጥ በሚገኘው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እምነት ተከታዮች ላይ አሰቃቂ ግድያ መፈጸሙን ገልጿል። ግድያውም ከእለት ወደ ዕለት እየተባባሰ መሆኑን የምስራቅ አርሲ ሀገረ ስብከት ጽፈት ቤት የላካውን ሪፖርት ቋሚ ሲኖዶሱ የተመለከተው በከባድና ጥልቅ የሀዘን ስሜት ነው ብሏል። መግለጫው መግለጫው አያይዞን በምስራቅ አርሲ ሀገረ ስብከት እንዲህ አይነቱ አሰቃቂ ድርጊት ሲፈጸም የቆየው ጋጋሚ እንደመሆኑ መጠን እንዲህ አይነት ዋስነዋሪ ድርጊት በቅዱሳን መጻሕፍትም ሆነ በሰው ልጅ ሰብአዊ መብት ፈጽሞ ተቀባይነት የሌለውና ተከባብሮና ተቻችሎ የመኖር መንፈሳዊ እሴቶችን የሚያጠፋ በመሆኑ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶሱ በጽኑ አውግዞታል ብሏል። የኢትዮጵያ ሃይማኖት ተቋማት ጉባኤ በበኩሉ ትላንት ሐሙስ ጥቅምት 2018 ባወጣው መግለጫ በአንጋፋዋ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህንና ግድያና ስቃይ መፈጸሙን የሰማው በታላቅ ድንጋጤና ሀዘን መሆኑን ገልጿል። ጉባኤው መንግስት የዜጎችን በሰላም ወጥቶ የመግባት ነጻነት የማረጋገጥ ዋነኛ ኃላፊነት አለበት ሲል ጠቅሶ

ችግሩ ከዚህ በላይ ተባብሶ ተጨማሪ ሐዘን እና ሰቆቃ ከመከሰቱ አስቀድሞ አስፈላጊውን የህግ ማክበር ስራ እንዲሰራ በአጽንኦት ጠይቋል። የኢትዮጵያ ህዝባዊ አብዮት ፓርቲ ኢኤፓ በበኩሉ ዛሬ ባወጣው መግለጫ በኦሮሚያ ክልላዊ መንግስት በምስራቅ አርሲ ዞን አስተዳደር የተፈጸመውን ጥቃት ለዲሞክራሲ፣ ለሰብአዊ መብት መከበር፣ ለእኩልነትና ለህግ የበላይነት መስፈን የሚታገሉ ኃይሎች በሙሉ ሊያወግዙት የሚገባ ኢሰብአዊ እኩይና አፍራሽ ተግባር ነው ሲል ገልጾታል። በምዕራብ ሀረርጌ ዞን በጉምቢ ቦርዶዴ ወረዳ የአምቡላንስ አገልግሎት እጥረት መፈጠሩን ነዋሪዎች ገለጹ። የአምቡላንስ አገልግሎት ባለመኖሩ ነዋሪዎች ለከፋ ችግር እየተጋለጡ መሆናቸውን አመላክተዋል። አስቸኳይ ሕክምና የሚያስፈልጋቸውን ነዋሪዎች ወደ ሕክምና ተቋማት ለማድረስ መቸገራቸውንም ተናግሯል። በተለይም በምጥ ላይ ያሉ ነፍሰ ጡር ሴቶችን ወደ ጤና ተቋማት ለማድረስ ህዝቡ ከፍተኛ ችግር እየገጠመው መሆኑን አመላክተዋል። ነዋሪዎች መንግስት የህብረተሰቡን ችግር ለመፍታት በትኩረት እንዲሰራም ጠይቀዋል። አምነስቲ አሜሪካ በየመን በፈጸመችው የአየር ጥቃት በርካታ ኢትዮጵያውያን ስደተኞች መገደላቸውን አመላክቶ የጦር ወንጀል ምርመራ እንዲደረግ አሳሰበም። በአሳልፍ 2017 እንደ ኢትዮጵያውያን አቆጣጠር ሚያዝያ ወር አሜሪካ በየመን ሁቲዎች በሚያስተዳድሩት የስደተኞች መጠለያ ላይ በፈጸመችው የአየር ጥቃት በርካታ ኢትዮጵያውያን ስደተኞች መገደላቸውን ተከትሎ አምነስቲ ኢንተርናሽናል ድርጊቱ የጦር ወንጀል ተደርጎ ሊወሰድ ይችላል ሲል ምርመራ እንዲደረግ አሳሰበም። አመነስቲ የአሜሪካ ጦር መያዚያ 22017 በፈጸመውና የኦፕሬሽን ራፍ ራይደር ዘመቻ አካል የሆነው ጥቃት አለም አቀፍ የሰብአዊነት ህግን የጣሰ ነበር ብሏል። እንደ ተቋሙ ገለጸ የአየር ጥቃት የተፈጸመበት መጠለያ ጣቢያ የሁቲ ባለስልጣና በህገወጥ ስደት ምክንያት ያሰሯቸውን ስደተኞች የያዘ ሲሆን፣ ቦታውም የሚታወቅ ሰላማዊ ሰዎች የሚገኙበት ቦታ ነበር ተብሏል። ፕሬዚዳንት ዶናልድ ትራምፕ የአሜሪካ ጦር የኒውክሌር መሳሪያ ሙከራ ማድረግ እንዲቀጥል አዘዙ። እንደ ቻይናና ሩሲያ ካሉ አገራት ጋር በሰላም ለመቀጠል ከ30 ዓመታት በኋላ ለመጀመሪያ ጊዜ የኒውክሌር ጦር መሳሪያ ሙከራ እንዲደረግ ትዕዛዝ አስተላልፈዋል። ትራምፕ ይህንን ያሉት ከቻይናው ፕሬዚዳንት ጂጂፒንግ ጋር በደቡብ ኮሪያ ከመገናኘታቸው አስቀድሞ ነው ተብሏል። አሜሪካ ከየትኛውም ሀገር በላቀ የኒውክሌር ጦር መሳሪያ እንዳሏት ፕሬዚዳንቱ ተናግረዋል። በሁለተኛ ደረጃ የምትገኘው ሩሲያ እንደሆነች ጠቅሰው ቻይና በሩቁ በሶስተኝነት ትከተላለች ብለዋል። እስራኤል በጋዛ ውስጥ በፈጸመችው ጥቃት 46 ህጻናትን ጨምሮ ከአንድ መቶ በላይ ሰዎች መገደላቸው ተገለጸ። የእስራኤል ጦር በርካታ የሽብር ኢላማዎችና በሽብርተኞች ላይ ጥቃት መፈጸሙን ያረጋገጠ ሲሆን እርምጃውም የተወሰደው ሐማስ በአሜሪካ አደራዳሪነት የፈረመውን የተኩስ አቁም በመጣሱና አንድ ወታደር በመግደሉ እንደሆነ ገልጿል። የጋዛ የጤና ሚኒስትር በጥቃቶቹ 104 ሰዎች መገደላቸውን ገልጸውም ከተገደሉት ውስጥም 46 ህጻናትና ሀያ ሴቶች እንደሚገኙበት አመላክቷል። ከ250 በላይ የሚሆኑ ሰዎችም ጉዳት እንደደረሰባቸው ገልጿል። በታንዛኒያ የተደረገውን አገራዊ ምርጫ ተከትሎ ሁከትና ብጥብጥ መስፋፋቱ ተሰማም። በታንዛኒያ በሚገኙ ትላልቅ ከተሞች የተቃዋሚ ደጋፊዎች ረቡዕ ዕለት የተካሄደውን ፕሬዝዳንታዊና የፓርላማ ምርጫን በመቃወም አደባባይ ወጥተዋል። በመቶች የሚቆጠሩ ተቃዋሚዎች ወደ ኬንያ ግዛት ተሻግረው መንገዶችን በመዝጋት ጎማ በማቃጠልና መንገድ ላይ ያገኟቸውን የፕሬዝዳንት ሳሚያ ሱሉሁ ሀሰን ፖስተሮችን በመቅደድ ተቃውሟቸውን ገልጸዋል። የኬንያ ፖሊስ ከታንዛኒያ ፖሊስ ሲሸሹ የነበረው ሁለት ሰዎች መሞታቸው አስታውቋል። የዋናው ተቃዋሚ ፓርቲ መሪ በእስር ላይ በመሆናቸው እና ሌላኛው የተቃዋሚ ፓርቲ አካል ከምርጫው እንዲሰረዙ በመደረጉ መንግስት ፕሬዚዳንት ሳሚያ የማሸነፍ እድላቸው እንዲሰፋ ሲል ዲሞክራሲን ዝቅ እያደረገ ነው በማለት ተቃዋሚዎች ይከሳሉ። አብስለት የምርጫ ኮሚሽን ውጤቱን ይፋ ማድረግ ከጀመረ በኋላ የተቃዋሚዎች ቁጣ የጨመረ ሲሆን ሳሚያ በደቡብ ምዕራብ መቤአ ግዛት 95 በመቶ የሚሆነውን ድምፅ አግኝተዋል ተብሏል። በመጨረሻም በሱዳን አልፋሸር ከተማ በተፈጸመ ጥቃት ከ2ሺህ በላይ ሰዎች መገደላቸው ተሰምቷል። በሱዳን የፈጥኖ ደራሽ ኃይሎች በቅርብ ቀናት ውስጥ በአልፋሸር ከተማ ፈጸሙት በተባለ የጅምላ ግድያ ከ2ሺህ በላይ ሰላማዊ ሰዎች መገደላቸው ተመላክቷል። ዝርዝሩ እንደሚከተል ይቀርባል። በሱዳን በፈጥኖ ደራሽ ጦር በተያዘችው አልፋሸር ከተማ በተፈጸመ ጥቃት ከ2000 በላይ ሰዎች መገደላቸው ተሰምቷል። በሱዳን የፈጥኖ ደራሽ ኃይሎች በቅርብ ቀናት ውስጥ በአልፋሸር ከተማ ፈጸሙት በተባለ የጅምላ ግድያ ከ2000 በላይ ሰላማዊ ሰዎች መገደላቸው ተነግሯል። ፈጥኖ ደራሽ ኃይሎች ባሳለፍነው ቅዳሜና እሁድ በሱዳን ምዕራባዊ ዳርፉር ግዛት ውስጥ በምትገኘው አልፋሸር ከተማ ከተቆጣጠሩ በኋላ ዘር ተኮር የጅምላ ግድያዎችን እና ሌሎችን አሰቃቂ ድርጊት መፈጸማቸውን የሚያመላክቱ ሪፖርቶች በመውጣት ላይ ይገኛሉ። በአካባቢው የሚንቀሳቀሱ አክቲቪስቶች ያወጡት ቪዲዮ በፈጥኖ ደራሽ ኃይል ቁጥጥር ስር ባሉ አካባቢዎች ንጹሐን ዜጎችን በመግደል የሚታወቁ ታጣቂዎች መሬት ላይ የተቀመጡ ሰላማዊ ዜጎች ላይ ከቅርብ ርቀት ሲተኩሱ ታይቷል። በሌላ ገለልተኛ አካል ባ ተረጋገጠ ቪዲዮ ላይ እንደሚታየው ከተቃጠሉ ተሽከርካሪዎች መሬት ላይ በደርዘን የሚቆጠሩ ሰዎች ሞተው ተገኝተዋል። የሱዳን ጦር አጋር የሆኑ ኃይሎች በበኩላቸው ማክሰኞ ባወጡት መግለጫ የፈጥኖ ደራሽ ኃይሎች በቅርብ ቀናት ውስጥ ከ2ሺህ በላይ ንጹሐን ዜጎችን ገለዋል ሲል ከሰዋል። በሱዳን ያለውን ጦርነት ከማህበራዊ ሚዲያ ከኤሌክትሮኒክሶች እና ብሮድካስት ሚዲያ ከተለቀቁ ፎቶዎች ተንቀሳቃሽ ምስሎች እና ከሳተላይት ምስሎች በመጠቀም ሲከታተል የቆየው የያለ ዩኒቨርሲቲ ሰብአዊ ምርምር ማዕከል ፈጥኖ ደራሽ ኃይሉ ከፈጸመው የጅምላ ግድያ ጋር የሚጣጣም ማስረጃ ማግኘቱን አመላክቷል። ማዕከሉ ማክሰኞ ባወጣው መግለጫ በከተማዋ በፋር፣ በዛጋዋና በበርቲ ተወላጅ በሆኑና አረብ ባልሆኑ ማህበረሰቦች ላይ የግዳጅ ማፈናቀል እና ያለ ፍርድ በተፈጸመ ግድያ አማካኝነት ስልታዊና ሆን ተብሎ የዘር ማጽዳት ሂደት ተፈጽመዋል ሲል ከሷል። ይህ ደግሞ በከተማ ውስጥ ቤት ለቤት የተካሄደ የማጽዳት ዘመቻ የሚመስል ድርጊቶችን ያጠቃለለ ነው ሲል መግለጹን ዘ ጋርዲያን ዘግቧል። እንግዲህ ተመልካቾቻችን፣ ለዛሬ ያዝናቸው ሰሞነኛ መረጃዎቻችን እኚህ ነበሩ። መረጃዎቹን በማድረስ ነያ አንቱ አብዲ ነበርኩ። በካሜራ ና ኤዲቲንግ ኢፋ አሚን አብሮ ነበር። ቀሪዎቹ የኦሮሚያ ለበን ዝግጅቶች ይቀጥላሉ። እኛ በዚሁ ተያሰነባበትን ሰላም